ሰላም ሰላም ውድ ኢትዮጵያውያኖች ዛሬ ጀሌላቸው የመጣሁት መልእክት ምንድን ነው ለሚለው፣ በተለይ ለዶክተር አብይ ብታደርሱልኝ ደስ ይለኛል። ይህንን መልእክት ዶክተር አብይ ቢሰሙት ምናልባት በአማራ ክልል በኢትዮጵያውያን ዘንድ የተቀሰቀሰው አመጽ ይበርዳል ብዬ ገምታለኝ። አንድ ነገር ልናገር። ዶክተር አብይ በ1974 ዓመተ ምህረት ዱሬ ከዱሬ ወጥተን ቀብሪ ዳሃር በምትባል ቦታ ተቀምጠን እያለን ወደ ደሜርጆግ ገልደጎ ወደሚባል ቦታ አንድ ሻለቃ ጦር ላሰሳ ወጣል። አንድ ብርጌድ ሚሊሻ አብሮን ነበረ እና ደሜጆግ የምትባለዋን ከተማ ከበን ከከተማ ማለት ከከተማው ከተማ ከምትባለዋ ወጣ ብለን ምሽግ ሰርተን ተቀምጠን የሚመጣውን ትዕዛዝ እንጠባበቅ ነበር። እንደ አጋጣሚ አንድ ከሰራዊቱ መካከል አንድ ሚሊሻ ከሚሊሻዎች መካከል ማለት ነው ለመጸዳዳት ወደ ውጭ ሲወጣ አንዲት የሱማሌ ዜጋ የሆነች ልጃገረድ ግመሎችን፣ ፍየሎችን ስትጠብቅ ያገኛታል። የወሲባዊ ስሜቱ ይገፋፋና ይችን ልጅ አፍኖ ደፈራት። ሕጉን ወሰደ። ምንም እንዳልተፈጠረ ሆኖ መጣ፣ ተቀላቀለ። በማግስቱ የደመር ጆግ ህዝብ በዛ በሶስተኛ ብርጌድ ፓራ ኮማንዶ የነበራችሁ ታስታውሳላችሁ፣ ትዝ ይላችኋል። የደመር ጆግ ህዝብ የሱማሌ ብሔር የሆኑት ሽማግሌዎች፣ አሮጊቶች፣ ወጣት፣ ህፃን፣ እመጫት፣ እርጉዝ ሳይባል ግልብጥ ብሎ ወደ ካምቡ መጣ፣ ወደ ሰፈርንበት መጣ። ምንድን ነው ተባለ፣ የምን ጉድ ነው ተባለ። አይ የእናንተ ሰራዊት ልጃችንን እንደዚህ አድርጎ ደፍሮ መንገድ ላይ ጥሏት ሄዷል። ስለዚህ ከዚህ አካባቢ ይውጡልን፣ እንደገና ደግሞ ይሄንን ያደረገውን አጋልጡና ስጡ ተባለ። በወቅቱ የነበሩ ታዛዥ እንዴት ሆኖ የእኛ ሰራዊት ይሄን አያደርግም፣ የኢትዮጵያ ሰራዊት ይሄን አያደርግም። እንደዚህ አይነት ነገር በእኛ መካከል በሰራዊቱ መካከል ነውር ነው፣ የለም ጠላቱን እንኳን እንደዚህ አያደርግም፣ እንኳንስ ኢትዮጵያውያን የራሱን ወገን ሲሉ ኖ አሉ። አባቶች ኡ አሉ ኡ አሉ በዛ መጨረሻ ላይ ሰልፍ ይውጣ ተባለና ሁላችንም ወጥተን ተሰበሰብን። ልጅቱ ታውቀዋለች ይህን ያደረጋት ተባለ። በመደዳ ተሰለፍን። አንድ ታላቅ የጦር መሪ መጥቶ እንደሚጎበኘው እንደዛ ተሰለፍን። ግራና ቀኝ ልጅቱና የልጅቱ አባቶች፣ ሽማግሌዎች ሆኖ በመካከላችን እየሄዱ አዩን፣ ለዩን፣ መረጡን፣ ታየን። ልጅቱ ታያለች ታልፋለች፣ ታያለች ታልፋለች። መጨረሻ ላይ ከአንዱ ላይ ዓይኗ አረፋና ይሄ ነው እንደዚህ አደረገኝ አለች። ያም ወታደር የሚሊሻ ወታደር ወጣና ተጠየቀ። መጀመሪያ እኔ ያላደረግኩም አለ። መጨረሻ ግን አመነ። ይሄንን ያደረግኩት አለ። ይሄን ያህል አመት ስታገል ኑሬ ይሄን ያህል ሶስት አምስት ስድስት አመት በጫካ ነው ያለውትኝ። ስለዚህ እሷም ባየዋት ጊዜ ስሜቴ ተነሳሳ፣ ወሲባዊ ፍላጎቴ አስገደደኝ። ስለዚህ ደፍሬያታለሁ አለ። በቃ ይሄ ነው ደፍሬያታለሁ ለአምስት ዓመት እኔ ሴት አይቻላቅም እኔ ወንድነቴ ተፈታተነኝ፣ እሷን ሳይ ተፈታተነኝ። ወስባዊ ስሜቴ በቃ ልችለው አልቻልኩም። ለዚህ አፍኝ ደፈርኳታለ። ከዛ በኋላ እንዴት እንደዚህ ታደርጋለህ? ሰራዊቱን የሰራዊቱን የኢትዮጵያን ሰራዊት ስም ነው የምታጠፋ ተባለ ወጣ። ስልክ ተደወለ። ለማ ለምስራቅዝ አዛሽ ለጀኔራል ቡልት እሳቸው ተነገራቸው። እሳቸው ወደ ወደ መንግስቱ ኃይለማርያም የኢትዮጵያ መሪ ወደሆነው ወደ ጠቅላይ ወደ ፕሬዚዳንት ማነው መንግስቱ ኃይለማርያም ተደወለ። ሰራዊቱን ይህን እንደዚህ አድርጎ በሰራዊቱም ውስጥ እንደዚህ አድርጎ እንደዚህ አይነት ችግር ተፈጥሯል፣ እንዴት ይሁን ተባለ። ይሄ እንግዲህ ልጅ ነው። ይሄ ኢትዮጵያዊ አይደለም፣ ይሄ ሰራዊትም አይደለም። ስለዚህ በአደባባይ በሰዎቹ በቤተሰቦቿ በሽማግሌዎች ፊት በልጆቹ ፊት እንዲረሸን ብሎ ትእዛዝ ተሰጠ። ከአንድ ከሁለት ሰዓት በኋላ ትእዛዝ መጣ። የደመር ጆግ ህዝብ ተሰበሰበ። ልጅቱ ባለችበት ያ ሰው በጥይት ተደብድቦ አይኗ እያየ አይናቸው እያየ እኛ እያየን በጥይት ተደብድቦ ተገደለ። ይሄ ነው እንግዲህ ሰራዊት ማለት የኢትዮጵያ ሰራዊት ማለት ይሄ ነው። ይሄ ነው የኢትዮጵያ መሪ ማለት ይሄ ነው። ስለዚህ ዶክተር አብይ ልብ ብለው ስሙኝ። መንግስቱ ኃይለ ማርያም ምንም ጨካኝ ነው ቢባል ምንም እንደዚህ አይነት ነገር ነው ቢባል፣ እንደዚህ አይነት ጭካኔ የሚያደርገውን ነገር ደግሞ መልሶ ያጠፋል። ስለዚህ በዚህ በአማራ ክልል ጡታቸው የተቆረጡትን ልጆች በሰራዊቱ ውስጥ ያለ ለነገሩ የኔ በአሁኑ ያለውን የኢትዮጵያ ሰራዊት ሰራዊት ነው ብዬ አላምንም። ሰራዊት ነው ብዬ አላምነም። ሰራዊት በመንግስቱ ኃይለ ማርያም ጊዜ ነበረ፣ ቀረ። በዛን ጊዜ የነበሩ ጄኔራሎች፣ በዛን ጊዜ የነበሩ ሻለቆች፣ ኮነሬሎች፣ መታለቃዎች ተበተኑ። ከየሜዳ እየመጣ እየተለቃቀመ ጀኔራል፣ ሻለቃ፣ ኮነሬል የተባለ ነው፣ ምንም እውቀቱ የሌለው ምንም ምንትን የሌለው በኮታ የተሰጠ። ስለዚህ በኢትዮጵያ ጄኔራል አለ ብዬ አልገምትም። በኢትዮጵያ ውስጥ አርሚ ወይም የኢትዮጵያ ሰራዊት አለ ብዬ አላምንም። ስለዚህ በኢትዮጵያ ሰራዊት አለ የሚሉ ከሆነ የኢትዮጵያ ሰራዊት ትክክል ነው የሚሉ ከሆነ በዚህ በአማራ ክልል የተነሳውን ትኩሳት የተነሳውን የህዝብ አመጽ የተነሳውን የልብ መድማት የተነሳውን ውታ ለማብረድ ለተወሰነ ጊዜ ከፈለጉ ይሄንን ያደረጉትን በአደባባይ ረሽኑ፣ በአደባባይ ስቀሉ። ያኔ መሪም ሆኖ ይታወቃል። ያኔ የህዝብ ተቆርቋሪም ሆኖ ይታወቃል። እውነትም ዶክተር አብይ መሪ ነው ያስብሎታል። በመግደል በማሰር ስልጣን አይቆይም፣ ስልጣን አይቆይም። የባሰ ነገሩን ያባብሰዋል እንጂ የባሰ ነገሩን ያባብሰዋል እንጂ፣ ስልጣን አይራዘምም። የሰቀቀን ስልጣን ነው፣ የሰቀቀን ኑሮ ነው የሚኖረው። ዶክተር አብይ ልብ ብለው ያዳምጡኝ። በዙሪያ ያሉት እነዚህ አማካሪ ነን የሚሉት አያታሎት፣ አያታሎት። የአማራ ቦ ብሎ ተነስቷል፣ ላይመለስ ተማምኗል። አሁን ደግሞ የበለጠ ተማምኗል። ፋኖ ተማምኗል። የአማራ ህዝብ ተማምኗል ተማምኗል እየቀሰቀሰችው በእርሶ ባመጡት መዘዝ፣ የእርሶ ወታደር ነን በሚሉት ባመጡት መዘዝ የአማራ ህዝብ ተማማለ ላይመለስ ተማማ አለ። ወይ ሊጠፋ ወይ ላያጠፋ፣ ወይ ሊጠፋ ወይ ላያጠፋ፣ ሆ ብሎ ተነሳ። የአማራ ህዝብ አይጠፋም፣ ደሞ የአማራ ህዝብ አይጠፋም። ናዚ እስራኤላውያኖችን ለማጥፋት በብዙ ሺ እስራኤሎች እየሰበሰበ በጋዝም በትም አቃጠላቸው፣ በጥይትም በጋዝም በመርዝም ገደላቸው፣ ግን አላጠፋቸው። ዛሬ የዓለምን ህዝብ እየተቆጣጠሩ ያሉ እነዚህ ሊጠፉ የነበሩ እስራኤላውያኖች ናቸው። እንኳንስ የአማራን ህዝብ ሃምሳና ሰባ እስከ ሰባ ሺህ ይደርሳል የተባለውን የአማራ ህዝብ ገሎ ማጥፋት አይቻልም። ይልቅስ ልብ ብለው አስተውል። እስካሁን የሆነ ሆኗል። ከዚህ በኋላ አስተውሉ። ወደ ድርድር፣ ወደ እርቅ፣ ወደ ሰላም መምጣት አለቦት። የአካል ሆነ መጠፋፋት ነው የሚሆነው፣ መጠፋፋት ነው የሚሆነው። ስለዚህ ይሄንን አርማ ይሄንን ልብስ የለበሰ ሚኒቴሪ የለም፣ በኢትዮጵያ ውስጥ ሚኒቴሪ የለም። የኢትዮጵያ ወታደር አይደለም አይደለም። ኢትዮጵያ ወታደር የላትም። ኢትዮጵያ አርሚ የላትም። ኢትዮጵያ የላትም። እመኑኝ፣ ኢትዮጵያ የላትም። ፋኖ ነው የኢትዮጵያ አርሚ። ምርኮኛን እንዴት እንደሚይዝ ያስመሰከረ ለቀይ መስቀል የሰጠ ይሄ ነው እኮ። የአርሚ ማለት ይሄ ነው። ወታደር ማለት ይሄ ነው። ለቀይ መስቀል ለዓለም ሕግ መገዛት ነው። ዶክተር አብይ የኔ ወታደር የሚሏቸው ጡት እየቆረጡ እየሰለቡ፣ ይሄ ነው ወይ ወታደር? የማረከውን እየገደለ ይሄ ነው ወይ ወታደር? ይሄ ወታደር አይደለም። ወታደር አይደለም እመኑኝ። በኃይል በጉልበት የለም፣ ወታደር አይደለም። ስሙን ያዘ እንጂ ልብሱን ለበሰ እንጂ ወታደር አይደለም። ወታደር ፋኖ ነው። ፋኖ ነው። ትክክለኛ ወታደር ይሄንን ሚሊተሪ ልብሱን አይልበስ እንጂ ትክክለኛ ዓለም አቀፋዊን ህግ የሚያከብር ማን ነው? ፋኖ ነው። አይምሰሎት አታሎት፣ በአንድ ቀን ጀንበር አጥፍተናል እያሉ ሪፖርት የሚያቀርቡን ሎትን አይስሙ። ይዋዩታደር መለቃቀም ነው የቀረን ፋኖን መለቃቀም ነው የቀረን በየጓዳው በየገዳሙ ገብተን አሁን ነቅለን እናወጣዋለን ያለው ማርሻል ብለው የሾሙት ጄኔራሉ ምንድን ነው? እንደዚህ ያለውን ይኸው ይኸው፣ ዛሬ በስንት ብር የኢትዮጵያ ህዝብ የኢትዮጵያ ህዝብ እናቶች ከመቀነታቸው እየፈቱ ግብር እየተባሉ የተቀፈሉ የተገዛው መሳሪያ ፋኖኔ የታጠቀው ፋኖ ነው የታጠቀው። ፋኖ የውጭ ድርጅት የሚረዳ የለም። የውጭ ኃይል የሚረዳ እኮ የለም። እርስ ወታደሮች ናቸው ብለው አስታጠቋቸውን እኮ እየነጠቀ እየታጠቀ እየታጠቀ እኮ ነው። ስለዚህ ወታደር አለ ብለው ያስባሉ። አርሚያ አለ ብሎ ያስበ አስቡ። የለም። ወታደር የሚባል የለም። በኢትዮጵያ ምድር ወታደር የሚባል የለም። የለም። ይሄ እየወጣ የሚደነፋው እየወጣ እንዲህ ነኝ እንዲህ ነኝ የሚለው ውሸት፣ ጀኔራሉ ውሸት፣ ኮነሬሉ ውሸት፣ ውሸት ለጥቅም የተገዛ አድርባይ ውሸት፣ ለኢትዮጵያ ለማዕረጉ ለስሙ የማይኖር አይተናል እኮ በመንግስቱ ኃይለማርያም ጊዜ የነበሩ ጀኔራሎች የነበሩ አዛዦች ለሀገራቸው ክብር ሲሉ ራሳቸውን የሰው ራሳቸውን የሰው ለባንዲራቸው ለኢትዮጵያ ሲሉ ለመንግስታቸው ሲሉ፣ ዛሬ ለእርሶ መንግስት የትኛው ጄኔራል ነው እየሞተ ያለው? እውን እንደው የኢትዮጵያ ወታደር እንደ ድሮ ቢሆን ኑሮ የሁሉ ፍጅት የሁሉ ጦርነት ይኖር ነበር? ያለው ወታደር ያለው ጄኔራል እርስ በርስ ማባላት እርስ በርስ ማከፋፈል እንጂ ኢትዮጵያ ጸንታ እንድትቆም ራያውን እንዲያሳካለዎት አይደለም። ጥሩ ራያ አሎት። ራያው ጥሩ ነው። አገር እያለሙ ነው፣ እየበለጸገ ነው። አባይ በዚህ ተገድቧል፣ እሰየው ነው። አሁን ደግሞ ሌላ ሌላ ነገር እየታሰየው ነው። ከሆነ ግን ምን ዋጋ አለው? ምን ዋጋ አለው? ህዝብ ካመፀ የአማራ ህዝብ ቀፎ እንደ ተነካ ንብ ተነሳ። በዚች ልጅ ጡት ምክንያት በዚች ህፃን ልጅ ጡት ምክንያት ስለዚህ ይህንን ያብርዱት፣ ያብርዱት። ዶክተር አብይ ይህን ያደረጉትን አውቀውም ሆነ ሳያውቁ እርሱ አውቀውትም ሆነ ሳያውቁ የተደረገ ከሆነ በአደባባይ አጋልጠው ይረሽኑ። ትኩሳቱን ያብርዱት ትኩሳቱን ያብርዱት። ያለ ባለዚያ የወንበሩ መሰበር ጊዜው እየደረሰ ነው። የተነቃነቀ ወንበር ሊሰበር አፋፍ ላይ እየደረሰ ነው። ይህንን ወንበር እንዲጠገን እነዚህን ሰዎች ይረሽኑ! በኢትዮጵያ ውስጥ ወታደር የለም። ምንም ወታደር የለም። ስሙኝ ኢትዮጵያውያኖች፣ በኢትዮጵያ ውስጥ ወታደር የለም። የኢትዮጵያ ወታደር አይዘርፍም አይገልም፣ እንዲሁም የማረከውን ይንከባከባል እንጂ የማረከውን ያክማል እንጂ። እንደዚህ አይነት ወታደር በኢትዮጵያ ምድር ተፈጥሮ አያውቅም፣ አያውቅም። ይኸው የተማረኩት እኮ እጅ የሰጡት እኮ የሚናገሩትን እየሰማን ነው። ልብ የሚያሳዝን ነው። ልብ የሚያሳዝን የሚያርድ ነው የሚያድን ነው። ስለዚህ ዶክተር አብይ ጄኔራሎቹን ፈትሹ። ጄኔራል ኮሎኔል የሚሉት ውሸት፣ ከእርስዎ እዚህ ተቀብሎ በጎን እንደዚህ እንደዚህ ይላል፣ ለጥቅሙ ነው። አንዱ በአንዱ ላይ እንደዚህ ነው ይላል፣ ለጥቅም ነው እንጂ ለመንግስቶ ጽናትና ለኢትዮጵያ አንድነት የሚታገል ወታደር የለም። ለኢትዮጵያ አንድነት ለኢትዮጵያ ትንሣኤ ፋኖ መጥቷል። ፋኖ የሚባል በደል የወለደው በደል በደል የወለደው የወለደው ወደ አዲስ አበባ አትገባም ሲባል፣ ግብር ማዳበሪያ አልሰጥህም ሲባል፣ ከአገር ወደ ሀገር አትሄድም ሲባል ብሶ ተወለደው። በቃ ችሎ ችሎ ችሎ ተነሳ። አሁን ይሄን ማዕበር ማነው የሚያቆመው? ይህን ማዕበል ማን ነው የሚያቆመው? ሌላ በማዕበል ላይ ማዕበል፣ የዚች የእነዚህ ልጆች ጡት መቆረጥ በማዕበል ላይ ማዕበል። ማንም ከዚህ በኋላ አይመልሰው፣ ማንም ሆ ብሎ ተነስተዋል። ተማምሏል። ሴት ወንዱ፣ ሕፃን ሽማግሌው ሳይል ተማምሏል። የአማራ ሕዝብ ተማማለ፣ ፋኖን ተቀላቀለ። ስለዚህ ዶክተር አብይ እንካሁኑ የሚያደርጉትን ያድርጉ። ምናልባት እድል ካለ ከፋኖ ጋር ያለውን ነገር አስተካክሉ። ሰራዊት የሚሉትን ይሄንን ግፋንፎ ይሄንን የእንግዴልሽ ሰራዊት የተባለ እነኝ እያለ በሰራዊት በኢትዮጵያ ሰራዊት ስም የሚነግድ ጄኔራል፣ ሻለቃ፣ ኮነሬድ፣ መቶ አለቃ የሚሉትን አሰጣ፣ አባሩ፣ ፈትሹ። ምንም አይጠቅሞትም። ገደል ይዞት እየገባ ነው። የሰሩትን ስራ ሁሉ ገደል እያስገባ ነው። ንጉሥ በሰራዊቱ ብዛት አይድንም፣ አይድንም፣ እመኑኝ። ስለዚህ መሪ እስከሆኑ ድረስ የኢትዮጵያ መሪ እስከሆኑ ድረስ እንደ ቆራጡ መንግስቱ ኃይለማርያም ውሳኔውን አጽኑ። ብዙ ነው እኮ ነግር ያለው ባለፈው ቪዲዮ ላይ ለቅቅ ያለው ጓድ መንግስቱ ኃይለማርያም ያደረጉት በዚህ በሰበብ በአስባቡ እየወሰዱ የሚረሽኗቸውን ሁሉ እንዴት አድርገው እንደሚበቀሉ ያለሳቸው ፍቃድ የሚሆነው ሁሉ ስለዚህ አሁንም ያለ እርሶ ፍቃድ ይሄ ነገር ጡት ተቆርጦ ከሆነ በአደባባይ ይረሽኑ። ያ ካልሆነ የእሷ እጅ አለበት ማለት ነው ጡት እንዲቆረጥ ፈርመዋል ማለት ነው። እንዲሰለብ ፈርመዋል ማለት ነው። እንዲረሸን ፈርመዋል ማለት ነው። ፍቃድ ሰጥተዋል ማለት ነው። ይህ ካልሆነ ግን አደለውም። እኔ ከደሙ ንጹህ ነኝ፣ እነሱ ናቸው የሚያደረጉት ካሉ በአደባባይ ለኢትዮጵያ ሕዝብ ማቅረብ ነው። ይህ ከሆነ መንግስቶ ምናልባት ሊጸናሎት ለተወሰነ ጊዜ ይችል ይሆናል። እስካሁን ድረስ ብዙ ብዙ እየተናገር ነው ተው ተው አካሄዱ ልክ አይደለም። ተው ጥሩ አይደለም። ተው እያልን ነው። ስለዚህ አሁን እኔ እንደው እንደው ማን ማን ይሙት ዶክተር አብይ ጌታቸው ረዳውን ለእርሶ የሚ የሚጠቅም ይመስሎታል ይመስሎታል ወይ? ዛሬ ከጎኖ እንዲ እንዲ እንዲ ቢል በዚህም በዛም ብለው በሶስ ቢያስ የሚጠቅመውት ይመስሎታል? ቀን ነው የሚጠብቅ እንደዚህ ጌና እንደ ኤርሚያስ ለርሶም የሚጠቅሙ ይመስልታል? ይህ ግልብጥ ብሎ አቋም የሌለው ሰው ምንም አይጠቅሙ። ወላዋይ ሰው ምንም አይጠቅሙም። ለሆዱ የሚገዛ ሰው ምንም በየትኛውም ስፍራ ቢያስቀምጡት የሚጠቅም የለም። ይልቅስ ለእርስ የሚጠቅሞት ለኢትዮጵያ የሚጠቅም ቆራጥ የሆነ ለቆመለት ዓላማ ታማኝ የሆነ እንድነታየ ደንደና አይነት ነበር ሰው ለርሶ የሚጠቅሙት ይሄ እስር ቤት ያጉራቸው ሰዎች ነበሩ የሚጠቅሙት ኖ ይሄ እንደዚህ መሆን አለበት እያሉ የሚሞግቶት እነሱ ነበረ የሚጠቅሞት እነሱ እነሱ ነበረ የኢትዮጵያ አካሄዶ ይሄ ልክ አይደለም እንደዚህ አድርጉ ሲባል እርሶ እስር ቤት እኔ ያልኩት ካልሆነ እኔ ያሰብኩት አይሆንማ የፈለገ ነገር ቢሆን ማንኛውም ሰው መሪ አለው፣ መካሪ አለው። ያ መካሪ የሚለውን መስማት አለበት። እርሶ ግን እኔ ያልኩት እኔ የወሰንኩት እኔ በልብ ያሰብኩት ካልሆነ እያሉ ባጠገቦ ያሉትን እነ ታየ ደንዳን፣ እነ ክርስቲያን ታደለን፣ እነመስከረምን መስከረምን በበቃ ይሄ በሙሉ የታሰሩት ለእርሶ እኮ ይሄ መሆን አለበት ብለው ስለተናገሩ ነው። እርሶ ደግሞ ወደ ገደል ሲሄዱ ጥሩ ነው፣ ጥሩ ነው እያሉ የሚገፋፉትን ደግሞ ዛሬ ውሽኮኮ ብለው ይዘዋል። አሁን የት ይገቡ እንግዲህ፣ አሁን የት ይገቡ? እቺ ኢትዮጵያን አለም አለው ኢትዮጵያን ስንት ደረጃ ደርሳለው ያሉት እራ የት ይሄድ የት ይግባ? በእነዚህ ሰዎች ምክንያት ከተ ፈረሰ ስለዚህ ሰው ጥበበኛ ሰው ምክር ይሰማል። ይሄ ነገር እንዴት ነው ብሎ ያል የርቁን ያል የቅርቡን ያል። ስለዚህ ጥበበኛ ሁኑ። አሁንም አሁንም አረፈደም። ጥበበኛ ሁኑ። ሰራዊቱን ተውት። በኢትዮጵያ ሰራዊት የለም። የኢትዮጵያ ሰራዊት የማን ነው? ፋኖ ነው ው ፋኖ እያሰለጠነ ምን እያለ ዛሬ ምድሪቱን እያንቀጠቀጠነ ያለ አገርንም የሚጠብቅ ፋኖ ነው። ይህ ሰራዊትማ ዱቄት ነው፣ ዱቄት የውሸት ዱቄት ሰራዊት ልብሱን የለበሰ ሰራዊት። ስለዚህ ዶክተር አብይ ቆራጡ ሆኖ ይሄንንም በጎጃም ውስጥ ቀፎ እንደተነካ ንብ የተፈጸመውን ድርጊት ጡት የቆረጡትን አጋልጡ፣ በአደባባይ ረሽኑ። ይሄንን ህዝብ ምናልባት ይሄንን የበቀል ማአበል ጸጥ ያደርጉት እንደሆነ ጸጥ ይልሎት እንደሆነ። ዶክተር አብይ ራዮ እቅዶ አመለካከቶ መልካም ነበር፣ ግን ተበላሽ። በማይሆኑ ሰዎችን የማይሆኑ መካሪዎችን በጎኖ አስቀምጠው አበላሹት። የኢትዮጵያን ነገር ተበላሽ። ይሄ ለማስተላለፍ ነው። ሊባኖስ ገዳሙ ላይ ከአሜሪካ ሰብስክራይብ ሸራ ካድርጉ ኢትዮጵያ ለዘላለም ትኑር። ዶክተር አብይ ለሁሉ ጊዜ አለው። ነገ ከነገ ወዲያ አርሶም ጊዜውን ጠብቀው እንደሚወርዱ አስበው ስሞትን ተክለው ይለፉ ባይ